ከስራ ምዕራፍ 16 6 16 ጀምሮ ጳውሎስ እንደዚህ ብሎ ተናገረት። እዛ ይላችሁ ምንድ ነው? በሁለተኛ ሚስዮናዊ ጉዞ ወደ ሮም ባደረጉበት የወንጌል ስርጭት ላይ ከቀኑ ዘጠኝ ሰዓት ላይ ወደ ጸሎት ስፍራቸው እየሄዱ ሳለ እየተከተለቻቸው ስትረብሻቸው የነበረች በጣም መንፈሳዊ የምትመስል ሴት ጳውሎስ ግን እጅግ የተበሳጨባት አላውቅም። እግዚአብሔር አይኖቻችሁን ወደ ውስጥም ወደ ውጭም ይከፍታል። ይከፈቸውና አሜን በልባል። ወደ ውስጥም ይከፍታል፣ ወደ ውጭም ይይዛውታል። እግዚአብሔር ምስክሬ ነው። ወደ ውጭ ተከፍተው ወደ ውስጥ አትታወርም። ወደ ውጭ ታወረ ወደ ውስጥ አይከፈትም። እግዚአብሔር ካበራ ወደ ውስጥም ወደ ውጭም ያብራ። ሶስት ጊዜ ጮህና ይሁን በልባል። ዲጋ ይሁን በልባል። ፓታራሽ ትረብሻለች ሴትዮዋ ትበጠብጣለች። እሱም በትኩረት አያት። እሷ የምትለው ንግግር ልክ ነው። ሴትየዋን ዘንድሮም እናመጣት። በዚኛው ትውልድ መካከል ላይ ሜጀር ዋን ፕሮፌት ትሆናለች። የምትናገረው ቃል ልክ ነው። የልውል እግዚአብሔር ምኖች፣ ፓራዎች የመዳንንም መንገድ የሚያሳዩአችሁ በአጭሩ አቀባበል አድርጉላቸው፣ አጨምጭሙ፣ እልል በሉ፣ አጅቧቸው ነው እያለች አለችው። እሱ ግን ይሄንን ንግግር ጣልቶ ይሄንና ላለመስማት መስማት በቁጣ መንፈስ ተሞልቶ ገሰጻት ይላል። ቅድም እንደ ነቢይ ምታወራ ሴትዮ አሁን እንደ ጅን ይወደቀች አላውቅም። አንድ ብርቱ መንፈስ አማርኛ የማይሸውደው አንድ የአይን መከፈት ጥሩ መሰመር ማይሸውደው ጥሩ ሰባኪነት ማይሸውደው ጥሩ አለባበስ ማይሸውደው አልፎ የሚያ የሚረዳ አንድ ምርቱ ቅባት ዛሬ በእናንተ ላይ በአና ከተማ በአና ምድር ውስጥ ላይ ለምትኖሩ ለእናንተ ቅዱሳን ይህን ትንቢት እናገራለሁ። ዛሬ ይህ መንፈስ ይፈሳ ሰላም ነው። ለጥ ብሎ አሰጣት ይላ ሲገስጽ በውስጧ ላይ የተገለጠ አንድ እውነት ሲያናግራት የነበረ ፕሮግራማቸውን ውጪ ሊያደርግ አላማቸውን ለማቃወስ ከፕሮግራማቸው ትራክ ውጪ ሊያደርጋቸው የነበረውን መንፈስ አገኘው። ዛሬ ትንቢት እናገራለሁ ከፕሮግራም ውጪ ከእግዚአብሔር ሐሳብ ውጪ ከትራክ ውጪ ከትክክለኛው ከእግዚአብሔር ፕሮግራም ውጪ ሊያደርጋችሁ መንገዳችሁን የቀደመ እባብ የተወጋ ይሆን። የሰዎች ክፉ አስተሳሰብ የተላካ ይሁን ጮና አሜን፣ በልባል ዛሬ እዚህ ቤት አጋንንት ብቻ አይደለም፣ ጮ ክፉ መንፈስ ራሱ ይጮሃል። ክፉ መንፈስ ብቻ አይደለም፣ ሰውየው ራሱ ከሰውየው ጮሆ ይወጣል። አጋንንት ብቻ የሰፈር መንደር ለሚጠነቆል ብቻ አደለም። ክፉን የተቀመጠው በራሱ ላይ በራሱ ላይ ክፉነቱን ሰርቶ የተቀመጠ በራስህ ላይ ጨለማን የሰራህበት እውርነትን እንድሰራ ያደረገበት ይሄ መንፈስ ዛሬ ይመጣል። ዘርህን ይለቃል፣ ቤትህን ይለቃል፣ አገልግሎትን ይለቃል፣ ትዳርህን ይለቃል፣ ኑሮህን ይለቃል፣ ዘመንህን ይለቃል። ተክመል ዘለ አሜን በላ ይለቃል ይመስላሉ ልጨርስ። ወሬው ገሰጸው ይላል። ሲገስጸው ጮሆ ወጣ ይላል። ያን ጊዜ የከተማው ታላላቅ ነጋዴዎች ለካ ለትርፋቸው የሚያስሟርቱባት የሟርተኝነት መንፈስ ያለባት ሴት ናት። ሁሉም ተቆጣ ይላል። ሰው እንደሌላቸው፣ አቅም እንደሌላቸው ነገር አጋንንትን የሚያክል ነገር አውጥተው ለሰዎች ግን ተሸንፈው ተደበደቡ። ለሰዎች ተሸንፈው ልብሳቸውን አውልቀው በየአደባባዩ ተጎተቱ። ለሰዎች ተሸንፈው ወይኒ ቤት ላይ ወደው ወደቁ። ለሰዎች ተሸንፈው ግንዳ እግራቸው በግንድ ተጠረቀ። እጆቻቸው በሰንሰለት ተታሰረ። በሩም ተዘጋባቸው። የወይኒው ጠባቂ በጥንቃቄ እንዲጠብቅ ተነገረው። ደስ የሚለው ነገር ለሰው የተሸነፉ ቢመስልም ለእግዚአብሔር ግን የበረቱ ናቸው። በግንድ ተጠርቆ እግራቸው በእጃቸው ላይ ሰንሰለት እያለ በሩም ተዘግቶ የወይኒው ጠባቂ ግን በጥንቃቄ ጠብቅ በደንብያቸው ተብሎ ምን ተደረገ? ይላል ተነገረው ይላል ደስ የሚለው የእግዚአብሔር ነገር ሲኖርብህ ታስርህም ትፈራለህ። ተይሴህም ትፈራለ። በር ተዘግቶም ትፈራለ። አተህም ትፈራለ እያለቀስከም ትፈራለህ። ደክመህም ትፈራለህ። ጫና አብየር በልባይ አይ አማታ ተወራዳ ዳባሳ ተሰክቶባቸውም ይፈሯቸው ነበር። እግራቸው በግንድ ተጠርቆ ይፈሯቸው ነበር። እጃቸው ለሰንሰለት አለ ይፈሯቸው ነበር። በር ተሰክቶ ይፈሯቸው ነበር። ስለ ፈሩም እንደዚህ ያሉ በጥንቃቄ ይጠበቁ አናውቅም። በእነዚህ ሰዎች ላይ ያለውን ኃይል በነዚህ ሰዎች ላይ ያለውን እሳት በጥንቃቄ ጠብቅ እንዳታኘ። ወይ መሮጥ ነው ያለብ፣ ወይ መፍረጥ ነው። ዝም ብለ ልዩነት በሌለው ህይወት ሞላላ ሆነ አትኑር። ከገባ ገባ። በቃ ሌላ ምንድን ነው? ይሁን ነገር ለመሆን ይፈልጋል። ከገባ ገባ ነው አባታ። በቃ ገባ። የምን አባወራነት ነው? ሂድና ደስቲቪ ቤት ተንጫጫ ከበር ያሾፋ እውነት ሲነገረው እዚህ በምንጠብቋቸው ጠብቋቸው በጥንቃቄ የታሰረውን ሰው በጥንቃቄ ጠበቀው አልጠበቀው? እጁ ላይ ሰንሰለት ያለውን ሰው በጥንቃቄ ጠበቀው አልጠበቀው? በር የተዘጋበት ሰው በጥንቃቄ ጠበቀው አልጠበቀው? ምን ያመጣ? ግን ያመጣ። የተቀባ ሰው ያመጣ። ቃል ያለው ሰው ያመጣ። እግዚአብሔር አብሮት ያለው ሰው ያመጣል። የእግዚአብሔር ሕልውና አብሮት ያለው ሰው ያመጣል። ፈሯቸው ጮህና አሜን በሎ በደል እሱ ግን ለማምለጥም ጥረት አላደረጉም። እንዲፈቱም አልተወራጩም። እንዲፈቱም አልተንፈራገጡም። በር የሚከፈት ብለው አላንኳኩም። ነገር ግን ባሉበት ሁኔታ ላይ አጠገባቸዋለም ሰው ባለህበት ሁኔታ ቀጠል በሉ ንገረው ባለህበት ሁኔታ በዛው ቀጠል በሉ መጸለይ ቀጠል ማመስከር ቀጠል መተንበይ ቀጠል መናገር ቀጠል ሁኔታ ላይ እግዚአብሔርን በእውነትና በመንፈስ ማመስገን በጀመሩ ሰዓት የወይኒው መሰረት እስኪናወጥ ድረስ ተንቀጠቀጠ ይላል። አንተ ቀጥል፣ ጌታ ይጀምራል። ጮና አያል በለዋል። ያንተን ተወጣ፣ የጌታ የጌታ ነው። መናወጥ ጀመረ፣ መንቀጥቀጥ ጀመረ ይላል። ያመሰግኑ ጀመረ ይላል። ጨውና አሜን በሉ። ቃሉን እዚህ ጋር ነው ያመጣሁት። ያስተዋልኩት እንዲህ ምን ተፈጠረና ነው እዛ ቦታ ላይ ታስረው በእንደዛ አይነት አስቸጋሪ ሁኔታ ላይ ሆነው ማመስገን የጀመሩት? እንዲያመሰግኑ ምክንያቱ ምንድን ነው ሲባል የለም ለካ አስፈትተው የታሰሩለት ያ እውነት ተፈታ። ሴትዮዋ ቸርች ትተክላለች። ያስፈቱት ለቸርቹ ደብዳቤ ለመጻፍ ታስረዋል። አንዱ ለቸርቹ መልእክት ልጽፍ ይገባል ወይ እንበት። አንዱ ደግሞ ከአጋንንት ስራት ተፈቶ ቸርች ይተክላል። የፊልጵስዩስ ቤተ ክርስቲያን ለመጀመሪያ በዚህ ከአጋንንት ስራት በተፈታችው ሴት በዛች ምድር ላይ ተተከለች። የደስታቸው ሚስጥር ዋናው አጀንዳ ምንድን ነው ሲባል መብላታቸው አይደለም፣ ጥሩን እንጀራ መተኛታቸው አይደለም። መታሰራቸው ሳይሆን የሄዱበት ዓላማ ቸርች ልምድ ሊተክሉ ነው። አንድ በተፈታች በማይቻል ሴት ቸርች መተከል ተጀምሯ። ይተከላል። ጆልና አሜን ባለ አላውቅም። አንተ ጀምር ጌታ ይቀጥላል። ጳውሎስ አስፈትቶ ሊታሰር ሲገባ የተፈታችሁ ቸርች መትከል ጀምሯ። ከዚህ የተነሳ መከራ እያለ ያመሰግኑ ጀመር። ታስሮ ያመሰግኑ ጀመር። ተቆልፎባቸው ያመሰግኑ ጀመር። ምንም ነገር ሳይሆን ያመሰግኑ ጀመር። ስለዚህ ክርስትና ማለት ምን ማለት ነው? የውጩን መከራ፣ የውጩን ሐዘን፣ የውጩን ጨለማ የምንረሳበት የውስጥ ሰላምና ደስታ ነው። የውስጥን ደስታ ጠብቅ፣ የውጭውን ሐዘን ትመታለህ። ይሸነፋል፣ እጅ ይሰጣል። የተዘጋ በር ይከፈታል። የተያዘ ነገር ይለቀቃል። የቆመ አውሬ ይወጋል። ዙሪያን የከበበው ሰንሰለት ይበጣጠሳል።

ሰኛው የሚቀጥሉ ነቢያት፣ ሰኛው የሚቀጥሉ ፓስቶሮች፣ ሰኛው የሚቀጥሉ የእግዚአብሔር መልእክተኞች የሚነሱበት መልእክት ነው። ብድግ በልና አም ብለዋል። እግዚአብሔር ምስክሬ ነው። ኑሮ ኑሮ እስኪሳካልኝ ድረስ አልጠብቀውም። ቀድማለሁ በአምልኮው

ቅባት ዛሬ ይሁ ቀድሞ ባዶነትን ቀድሞ መከራን ቀድሞ ኢ ዛሬ አላውቅም አንድ የሚሰብር ቅባት አለ። ቀድመው ጀመሩ፣ ቀድሞ ማመስገን ጀምሯ፣ ቀጥሎ እግዚአብሔር የተነሳ የያዛቸውን ነገር እያስለቀቀ መጽሐፍ ሲናገር እግሮቻቸው ከግንዱ በረት ምራው ተላቀቀ፣ የእጃቸው ሰንሰለት ወደቀ፣ በሩም አውቆ ተከፈተ። እነሱ ተይዘው ገቡ፣ አሁን ደግሞ በሰላም ወጡ ይላል። ጮና አሜን በሎ ባሃ። ሲወጡ ግን ብቻቸውን አልወጡም የወይኒውን ጠባቂ አንበርክከው አሳምነው ለተተከለው ቤተ ክርስቲያን ምእመን ይዘው ነው የወጡት። አገልጋይ ይዘው ነው የወጡት። አቾራከ ፖራባ ጮና ሜን በሎ ከወይኒ ተፈተው ሲወጡ የቤተ የወይኒውን ጠባቂ አሳምነው፣ አመለጡን ብሎ ሲ አላመለጥንም፣ አጠገብን አሉ። አሳመኑት፣ ጌታን አስቀበሉት። ያም ብቻም አይደለም ቤተሰቡን እንዲጠራ አደረጉት። ለተተከለው ቤተ ክርስቲያን ምእመንን ጨማምረው ከፍ አድርገው የቤተ ክርስቲያን መሪን ይሰው ቁጭል ሙልል ብሎ ይነሳል ወይ እንቀራጥ ሆጊ አቲንኪ ዶመንደ ምንም እናሻሽለው ነገር የለም። እውነቱ ይሄ ነው። እኔም ማሻሻ የለም። አርፈ ስማ፣ የኔ አራዳ ስማ እርድና እግዚአብሔርን ከማወቅ የሚበልጥ እርድና የለም። አርበስ ነው። ጸጉር አንጨባሮ ምን ብሎ የሌለው ነገር ሰርቶ አሜን መልስ ይባል ነገር ፊት ራሱ የገጠር ልጅ ነው። እዚ ጋር ሱሪ እንዲህ እንዲህ አድርጎ ይሄዳል። እግር ሸፋፋ ነው፣ አያምርም። የኔም ሸፋፋ ታግራላስ ውስጥ ያለ የደቡብ ልጅ ነው። ፊት ያስታው። የደቡብ ልጅ ፊት ታውቃል፣ ቶሎ ነው የበላውን ቦይና ታውቃል፣ ኩርኩፋ ፖሰሲውን ታውቃል። እንዳለ ይሄ ኩርኩፋ ፖሰሲ ምን እንዳደረገው ከፊቱ ታያል። አታውቅም። እና ስኳር ድንች እኛ ስራ ስራ ነው፣ ስራ ስራ ነው የበላው ስኳር ድንች ስር፣ ቀይ ስር፣ ስር ሁሉ ነገር ከስር ነው። ስር የበላ ፊት ያስታውቃል። ወሬ አታውቅም። ተንቀሳቀስ። ይሄን እንዲህ ለመሆን አትሞክር። ምን ይላል? ጮና ሜር በላተ ሰው አፈር ላይ ራሱ አፈር ሆኖ ራሱን ይወጥራል። እንደ አፈር ላይ አንተ ራሱ እኮ አፈር ነህ። ተንቀሳቃሽ አፈር በማይነቃነቅ አፈር ላይ ቆሞ በቃ ሰው ይመስላል። አይደለም፣ የረገጥከው መሬት ላይ እኮ ነው እስትንፋስ ሲለይ ተመልሰህ የምትገባው። ትርጉም ስጠው አማርኛ ራሱ ሊቀይር ይፈልጋል። አማርኛችን ግግም ያለ ነው። ሙዝ ልጣጭ ላይ የቆመ ያህል ሰው ሙዝ ልጣጭ ላይ ሰው ተማምኖ ይቆማል። ላጣር ጎና ታብ የሚያደርገው አናውቅም። አንዳንዱ እኮ ክፍለ ሀገር ባሉ በእናቶችና በአባቶች እምባና ጸሎት እኮ ነው የሚኖረው እንጂ ሰዎቹ የሉም እኮ ሰዎቹ እዚህ እዚህ ያለ ዱርዬ እኮ አንተ ምን ለማመጥበት፣ ምንም ጉዳይ የለም። አርፈ ስርዓት ያዝና ኑር። ለኛ በተለይ ሶስተኛው ትውልድ በደቡብ አባቶች መልካምን ወንጌል ተቀብለዋል፣ እኛ ጋር ደርሷል። ትልቅ መልካም ነገር ጥለውልን ይለዋል። ለኔና ለአንተ ሚኒም ሳይሆን ትልቅ ትርጉም የሚሰጠንም የሰጠንም ወንጌል ነው። ከወንጌል ውጭ ውበት የለም፣ ሰላም ነው